ሰላም እንደምን አላችሁ፣ እንደምን ቆያችሁ፣ በያላችሁበት ሰላማችሁ ብዛ። ውድ ነው መርከ ሚዳ በሰቦቼ፣ በዛሬው በነው መርከ ሚዳ ቆይታችን አንድ ጥናትን በተመለከተ ቆይታ እናደርጋለን። በቅድሚያ ግድ ሙቪውን አስደምጣችኋለሁ። ስንቶቻችን ላይ ነገሮችን እንገነዘባለን? ነገሮች ሁሉ በተለይ አለም ላይ የሚከናወኑና የሚደረጉ ነገሮች ታስቦ ታልመው የሚደረጉ ለመሆናቸው ምናልባት ግንዛቤ ወለለለን እንድናውቀውና እንድንረዳው በሚል ነው፣ እና አክቹዋሊ አብዛኞቹ ካላቸው እያምናለሁ እና ግን በየዋህነት የምትገነዘቡት ካላችሁ ግን እሱን ነገር ተስተካክሉ በሚል ነው ይህን መረጃ እየላቸው ወጣሁት። እስኪ መልእክቱ መጀመሪያ እናድምጠው። ወንድማችን አቤል ብርሃኑ እስኪ የሚናገረውን ነገር እናድምጥ። ቆይ አንዴ። ዓለማችን በድንገት ሙሉ በሙሉ ሰላማዊ ብትሆን ከጥግ እስከ ጥግ፣ ከአፍሪካ እስከ እስያ፣ ከአውሮፓ እስከ ደቡብ አሜሪካ እና ሰሜን አሜሪካ ድረስ ሙሉ በሙሉ ጸጥ ረጭ ያለ ሰላም ቢነግስ፣ የጦር መሳሪያ ሽያጭ ቢቆም፣ የጦርነት ላንቃ ቢዘጋ፣ እንዲሁም ሀገራት ጦርነት ብቻ ሳይሆን እርስ በርስ መፈራራታቸውን ጭምር ቢያቆሙ በአለም ላይ ምን ሊከሰት ይችላል? ማንኛውም ጤነኛ ሰው እንደሚያስበው ጦርነትን ይጠላል። ጦርነት ቢቆም ሁሉ ነገር በአለም ሰላም፣ እድገት፣ ብልጽግና ሁሉ ነገር፣ በተለይ ለጦርነት የሚውለው ብር በሙሉ ለሰላም ቢውል እንደሚመጣ ያስባል። ከሰሞኑ ግን የስቶክሆልም አለም አቀፍ የሰላም ምርምር ተቋም ያወጣው መረጃ ግን ዋው የሚያስደነግጥና ጦርነት በእርግጥም ታስቦበት የሚደረግ ነገር ነው እንድንል አድርጎናል። እና ዛሬ በዚህ ቪዲዮ ይሄንን ልንገራችሁ ሁላችሁም ፌስቡክን ፎሎ ማድረግ እንዳትረሱ። እንግዲህ ይህ የስቶክሆልም ዓለም አቀፍ የሰላም ምርምር ተቋም ያወጣው መረጃ እንደሚያሳየው ከሆነ ጦርነት ከዛሬ ጀምሮ ቢቆም ጦርነት ብቻ ሳይሆን የጦርነት ቴንሽን በራሱ ቢቆም፣ ሀገራት መካከል ያሉ መፈራራት፣ የጦር መሳሪያ መግዛት ምናምን ቢቆም በዓለም ላይ እንደምታሰበው ሰላም ብቻ ሳይሆን የሚመጣው ከባድ የኢኮኖሚ ድቀት ነው ሲል ያስቀምጠዋል። ዓለም በሙሉ ሰላም ብትሆን ብዙ የሚከስሩ ገበያቸውን ሙሉ በሙሉና በከፊል የሚያጡ በጣም በርካታ የስራ እድሎች በዓለም ላይ እንዴት እንደሚንኮታኮቱ እንዴት በሚሊዮን የሚቆጠር ገንዘብ ለብክነት እንደሚዳረግ አመልክቶ ያወጣው ያወጣው ምርምር ላይ እንደሚያሳየው በዓለም ላይ እንግዲህ ከሁለት ትሪሊዮን ዶላር በላይ በዓመት ኢንቨስት ይደረግበታል። የጦርነት ኢንዱስትሪ ወይም የጦር ኢንዱስትሪ በአጠቃላይ መሳሪያ ለማምረት ለጦርነት ለምናምን የሚውለው ብር ማለት ነው። እንግዲህ ጦርነት ቢጠፋ የሚከስሩ ብሎ ያስቀመጣቸው ሀገራት ደግሞ ሁሉም ኃያላን የሚባሉና የሚፈሩ ሀገራት ናቸው። እነዚህ ሀገራት እንግዲህ ጦርነት እንዲቆም አይፈልጉም። እንዲቆም ብቻ አይደለም ጦርነት ቢቆም እንኳን እንትን ይሄ መፈራራት በሀገራት መካከል ያለ ቴንሽን እንዲቆም አይፈልጉም። ምክንያቱም በሁለት ሀገራት መካከል መፈራራት ካለ ሁለቱም መሳሪያ በመግዛት በመታጠቅ ሀያልን እያሉ ለጦርነት ሲዘጋጁ ይኖራሉ ማለት ነው። ስለዚህ ጦርነት እንዲቆም ጦርነት እንኳን ቢቆም መፈራራቱ እንዲቆም እንደማይፈልጉ ነው ይህ ጥናት ላይ የሚያሳየው። ከዚህ ጋር እንግዲህ የሚጠቀሱ ሀገራትን እንሂድ በቀዳሚነት ዩናይትድ ስቴትስ ኦፍ አሜሪካን ያነሳል። አሜሪካ በዓለም የመሳሪያ ሽያጭ 42% ትሸፍናለች። ኦልሞስት ግማሽ በሉት 42% ትሸፍናለች ስለዚህም እንግዲህ በዓለም ላይ ጦርነት ቢቆም ብቻ ሳይሆን መፈራራቱ ቢቆም፣ የመሳሪያ ሽያጩ ቢቆም አሜሪካ ለጂዲፒዋ የምታስገባው እጅግ ከፍተኛ በቢሊዮን የሚቆጠር ማለት በበቶ ቢሊዮኖች የሚቆጠር ገንዘብ ኪሳራ ይደርስባታል፣ በጂዲፒ ላይ ማለት ነው። ከዚህም ባሻገር ደግሞ ከመሳሪያ ሽያጭ ጋር በቀጥታም ሆነ በተዘዋዋሪ የሚገናኙ በሚሊዮን የሚቆጠሩ የስራ እድል ይጠፋል ማለት ነው። እንግዲህ የጦር መሳሪያ ምርት ስንል ለጦር መሳሪያ የሚያገለግለውን ግብአት ቆፍሮ ከማውጣት ዲዛይን ከማድረግ፣ ከመገጣጠም፣ ከማምረት፣ ከማድረስ የሎጂስቲክስ ጋር ተያይዞ እነዚህ አምራቾቹን ከመመገብ ጋር የተያዘ በቀጥታና በተዘዋዋሪ ከሁለት ሚሊዮን በላይ የሚሆኑ የስራ እድሎች ሙሉ በሙሉ ኦቨርናይት ይጠፋሉ ማለት ነው። ከዚህ ጋር ተያይዞ እንግዲህ የመጀመሪያ ተጎጂ ሀገር ብሎ ያስቀመጣት እንግዲህ ዩናይትድ ስቴትስ ኦፍ አሜሪካ ነው ማለት ነው። ሁለተኛው ተጎጂ ሀገር ሲል ያስቀመጣት ደግሞ ፈረንሳይን ሲሆን ፈረንሳይ እንግዲህ በዓለም የጦር መሳሪያ ሽያጭ 11 ፐርሰንቱን እንደምትይዝ ይገልጻል። በተለያዩ ኮንፍሊክቶች ውስጥ በቀጥታም ሆነ በተዘዋዋሪ መሳሪያዎችን በመሸጥ ትተዳደራለች ፈረንሳይ ማለት ነው። ስለዚህ ሰላም ቢሆን 11 ፐርሰንት የመሳሪያ ሽያጩ ይቆማል ማለት ነው በዓለም ላይ። ስለዚህ እንግዲህ እንደ ራፋኤል ያሉ በጣም ዘመናዊ ጀቶቿን በመሸጥ የምታገኘው ገቢ ሙሉ በሙሉ ይጠፋል እንዲሁም በቀጥታም ሆነ በተዘዋዋሪ ከጦርነት ኢንዱስትሪ ጋር ግንኙነት ያላቸው ወደ 400 ሺህ በላይ የሚሆኑ የስራ ዕድሎች ኦቨርናይት ይጠፋሉ። ይህም ደግሞ እጅግ በጣም በርካታ ሰዎችን ከነዚህ ጋር የሚያያዙ በጣም በርካታ ሰዎችን ከስራ ውጪ ያደርጋቸዋል ማለት ነው። ይህም ደግሞ ልክ እንደ አሜሪካ ሁሉ በቀጥሎውም ፈረንሳይ በኢኮኖሚዋ ላይ ከባድ ጉዳት ይደርስባታል ማለት ነው። ሌላኛዋ ሰላም ቢመጣ ከሳሪ ሀገር ሲል ያስቀመጣት ደግሞ ራሽያን ነው። እንግዲህ አለም በሙሉ ሰላም ቢሆን ራሽያ ሶስተኛ ከሳሪ ሀገር ትሆናለች ሲል ያስቀመጣት በአለም ላይ በአለም የጦር መሳሪያ ሽያጭ ላይ 71 ፐርሰንት የጦር መሳሪያ ሽያጭ ታበረክታለች ማለት ነው። እንግዲህ ከዚህ ጋር ተያይዞ እንግዲህ ሰላም ቢመጣ የጦር መሳሪያ ሽያጭ ሙሉ በሙሉ ቢቆም፣ በመቶ ቢሊዮን የሚቆጠር ዶላር በአመት ከማግኘት ትቆማለች ማለት ነው ራሻ። ከዚህም ባሻገር ደግሞ ከ2.5 እስከ 3 ሚሊዮን የሚጠጉ የራሻ ዜጎች ደግሞ በቀጥታ ከጦር መሳሪያ ማምረት ጋር የተያያዙ በመሆናቸው እጅግ በጣም በርካታ ሰዎች ከስራ ውጪ ይሆናሉ ማለት ነው። በቀጥታም ሆነ በተዘዋዋሪ ከመሳሪያ ምርት ጋር የሚሰሩ ሰዎች ስራቸውን ስለሚያጡ በራሻ ውስጥ ከፍተኛ የሆነ የኢኮኖሚ ድቀት ይከሰታል። ልክ እንደ ከላይ እንዳየናቸው እንደ ፈረንሳይ፣ እንደ አሜሪካ ሁሉ ማለት ነው። አራተኛ ከሳሪነት የተቀመጠችው ቻይና ናት ማለት ነው። እንግዲህ ቻይ ና በዓለማችን ላይ 61% የሚሆን የጦር መሳሪያ በማቅረብ ከሽያጩ እንግዲህ አራተኛነት ትከተላለች ማለት ነው። እንግዲህ የጦር መሳሪያ መግዛቱም ሆነ መሸጡ በአጠቃላይ ኢንዱስትሪው ቀጥታ ቢቆም ወይ በጣም በርካቶቹ ማለት ከ20 ሚሊዮን በላይ የሚሆኑ ቻይናውያን ሙሉ በሙሉ ኦቨርናይት ስራቸውን እንደሚያጡ ነው ይህ መረጃ የሚያሳየው ማለት ነው። ከዚህም ባሻገር ደግሞ ቻይና እንግዲህ ለኢኮኖሚው የምታስገባውን በመቶ ቢሊዮን የሚቆጠር ገንዘብ ታጣለች ማለት ነው። ሌላኛዋ በአምስተኛነት የተቀመጠችው ከሳሪ ሀገር ደግሞ ጀርመን ስትሆን ጀርመን በዓለም አቀፍ የጦር መሳሪያ ሽያጭ ላይ በ51 ፐርሰንት የሚሆነውን ታበረክታለች ማለት ነው። እንግዲህ በተመሳሳይ እሷም በጣም በርካታ ዜጎች ወደ አንድ ሚሊዮን የሚጠጉ የጀርመን ዜጎች በዚሁ የጦር መሳሪያ ሽያጭ ጋር በቀጥታም ሆነ በተዘዋዋሪ የተገናኙ በመሆናቸው የጦር መሳሪያ ሽያጩም ሆነ ሰላም ኦቨርናይት ከመጣና የጦር መሳሪያ ሽያጭ ከቆመ በአምስተኛ ከሳሪ ሀገር የምትቀመጥ ሲሆን ለጂዲፒ የሚበረክተው ከፍተኛ የሆነ ገንዘብ ይቆማል ማለት ነው። እንግዲህ ይህ ሰላም ቢመጣና የጦር መሳሪያ ሽያጭ ቢቆም ደግሞ የሚመጣው ሌላኛው ነገር ከላይ የጠቀስኩላቸው አምስት ሀገራት መክሰራቸው ብቻ አይደለም። የሚገርመው የዓለም የፖለቲካ ሚዛን ኮምፕሊትሊ ሙሉ በሙሉ የሚቀየር ይሆናል። ምክንያቱም ሀገራት በሚሸጧቸው የጦር መሳሪያዎች፣ በሚያመርቷቸው የጦር መሳሪያዎች፣ በሚታጠቋቸው የጦር መሳሪያዎች ነው ሀያልነታቸውን የሚገልጹት። ከዚያ በኋላም እከሌ ሀያለ ከሌላ የዲፕሎማሲ ጫና ማሳደር ይችላል የሚለው ነገር ኮምፕሊትሊ ሙሉ በሙሉ ስለሚጠፋ የዓለም የፖለቲካ ሚዛን በራሱ አውቶማቲካሊ ሙሉ በሙሉ ይቀየራል። ዓለም አሁን ካላት መልክ የተለየ መልክ ወይም የተለየ ገጽታ ይኖራታል ማለት ነው። እንግዲህ የጦር መሳሪያ ሽያጭ ቢቆም፣ ነገር ግን ተያይዞ ደግሞ እንደ ጂፒኤስ ያሉ የመሳሰሉት ከመከላከያ ዘርፍ ጋር የተያያዙ የተለያዩ ሳይንሳዊ ምርምሮችም አብዛኞቹ ይገታሉ። ምክንያቱም የሳይንስ ምርምሩ አብዛኛው ተመጋጋቢ የሚሆነው ከዚህ ከጦር መሳሪያ ሽያጭ ወይም ደግሞ ከጦር ኢንዱስትሪው ጋር በመሆኑ የጦር ኢንዱስትሪው ከቆመ አውቶማቲካሊ ተያይዞ የሚቆሙ በጣም በርካታ ነገሮች አሉ ማለት ነው እንግዲህ ይህ ሁሉ ኪሳራ ይደርሳል። በጣም በርካታ ሰዎች ስራ ያጣሉ። በዚህ ውስጥ ግን ሞስት ከሳሪ የሚባሉ ትልልቅ ሀያላን ሀገራት ሰላም ቢመጣ በዓለም ላይ ሙሉ በሙሉ ከሳሪና ኢኮኖሚያቸው ደቆ ጫፍ ላይ የሚጠጉ ከመሆናቸውን ባሻገር ያያላቸው ስም፣ ክብር፣ ተፈሪነት ሙሉ በሙሉ የሚቀር ይሆናል ማለት ነው። ስለዚህ እንግዲህ ይህንን ቁጥራዊ ዳታ ያየና ጥናቱንም በደንብ ላነበበው ሰው እውነት ጦርነት ይቀራል ወደፊት ወይስ ጦርነት የጦር መሳሪያ ሽያጩ በሀገራት መካከል ያለው መፈራራት ቴንሽኑ ታስቦበት ታቅዶበት የሚያደርጉት ነገር እንደሆነ በእርግጥም አጠራጣሪ ሊሆን አይችልም። እስኪ እናንተ እንዴት አያችሁት? ኮመንት ላይ ያስቀምጡልኝ። እንግዲህ እንደሰማችሁት ወንድማችን አቤል እንደአይነ ነገር ታስበው ታልሞውን የሚደረጉት ወይስ የሚል ያነሳው ነገር አለ። ወንድሜ አትጠራጠር፣ ሁልጊዜ ስንናገረው የነበረው ጉዳይ ነው። ሄበ ነገራችን ላይ እንዲሆን መርከብ ዘኒ ወርል ኦርደር ወይም ደግሞ አዲስ አለም ስርዓት ዋናው አጀንዳ ይሄ ነው። ወይም ደግሞ ከዚ በፊትም ሌላ ቦታ ሰምታፊቶ ብያምናለሁና ጦርነትና ሞት ሰሪ አበዳሪዎች የሚባሉ ሀገራት እነዚህ ናቸው። ዓለማችን የምትመራው በዚህ እውነታ ነው። በነገራችን ላይ ምንም አይነት ጦርነት አለም ላይ ምንም አይነት ጦርነት አለም ላይ በሰባቱም አህጉር ኤክሰብት እንግዲህ አንታርክቲካ ሰው ስለማይኖርበት በስድስቱ የሚደረጉ ማንኛውም ግጭቶች ታስቦ ታልሞ ታቅዶ ፐርፐዝል የሚደረግ ለመሆኑ ከዚህ በፊትም ተናግረናል አሁንም እየተናገርን ወደፊትም ወደፊት እስካለን ድረስ እናገራለን ይህም በተመለከተ አዲስ አለም ስርዓት ዋና አላማው ይሄ ነው ኪዎስ መፍጠር ነው ነው በአንድ በኩል የሰዎቹ የገቢ ምንጭ ነው በጦርነት ምን ያክል ገቢ እንደሚያገኙ ያው ሲናገር ሰምታችኋልና ዛሬ ላይ ሀያላን የሚባሉ ሀገራት በነገራችን ላይ እኔ በግሌ ፐርሰናሊ የዓለማችን የምድራችን የዲሞክራሲ ምሳሌ እየተደጋም የምትወሰድ እንግዲህ ይሄ ሀያ የምትባለው አሜሪካ ናት። ግን በተመሳሳይ በዛው ልክ ደግሞ የስርዓት አልበኝነት ወይም ደግሞ የጋጥሞት ምሳሌም እሷ መሆኗን ልንዘነጋ አይገባም ብዬ አምናለሁና ያው ብዙዎች በብዙ ነገር ምሳሌ ሊያደርጓት ይችላሉ። ያው ነውሯን ብዙ ጊዜ ስልጣኔዋ፣ እድገቷ፣ ቴክኖሎጂዋ፣ ማንነቷ ስለሚሸፍንላት ብዙዎችችን ሀገር በክፉ እንዲመለከቱ እንዳይኮኑ ሆነዋል። ኤርትራ በክፉ ዝም ብለን ከሜዲያ ተነስተን እንመለከት እያልኩኝ አይደለም። ግን ከሚሰራው ስራ እንግዲህ እንደሰማችሁት አርባ ሁለት ፐርሰንት ኦልሞስት ግማሽ ፐርሰንት ማለት ነው እና የሀገሪቱ ገቢ ከመሳሪያ ሽያጭ የሆነ ነው። አሁን መሳሪያ መሸጡ አይደለም ሀጢያቱ ምን የሚሸጠው መሳሪያ ምንድን ነው የሚያደርገው ነው የሚለው መጀመሪያ። እነኛ ሀገራት ምንድን ነው ሊያደርጉ የሚችሉት መጀመሪያ፣ በየሀገራቱ ችግር መፍጠር ነው ወይም ፀብ መፍጠር ነው ወይም ደግሞ ቅራኔ እንዲፈጠር ያደርጋሉ ወይም ደግሞ ባጭሩ የተለያዩ ግሩፖችን ከፈጠሩ በኋላ ወደ ጸብ እንዲገቡ ያደርጋሉ ማለት ነው። ከገቡ በኋላ ለሁለቱም የጦር መሳሪያ ሰፖርት ያደርጋሉ ማለት ነው። የጦር መሳሪያ ሰፖርት ሲያደርጉ እነሱ ከዛ ትርፍ ያገኛሉ ማለት ነው። ገቢ ምንጫቸው ነው ማለት ነው። ስለዚህ እዛ ነው ወንድማችን። በዚህ መልኩ ሲገልጽ በፐርሰንቴጅ ያንዳንዳቸው ሀገራት ጦርነት የገቢ ምንጫቸው የሆነ የሆኑ ሀገራት ናቸው። እና ፎርሳት ማተር በዛም በተመሳሳይ ደግሞ ቢቆም ሊፈጠር እንደሚችልም የሚል ያነሳው ሀሳብ አለና ያው ይታወቃል። ገቢያቸው ይቀራል ነው ባቸው ገቢያቸው ደግሞ እንዲቀር አይፈልጉም። ስለዚህ ጦርነት አይቆምም ማለት ነው። ዓለም እስከሚያልፍ ድረስ ይቀጥላል። ይህ ነው እውነት ነው። አዲስ ዓለም ስርዓት መሪዎች በዋናነትም በተለይ ሴክሬት ወርልጅ ወይም ደግሞ የጨለማው ኃይል ብለን የምንጠራቸው በዋናነት ይህንን ረን የሚያደርጉ እነሱ ናቸው። ዛሬ የምታያቸው ዓለም አቀፍ ተቋማት እያለ ሁሌ የማነሳቸው ትልልቅ የአለም አቀፍ ተቋማት በምንም የተመሰረቱ አይደሉም። በነገራችን ላይ ቤዝድ ኦን ዋር ነው፣ በጦርነት አማካኝነት የተፈጠሩ ናቸው አብዛኞቹ። ለምሳሌ ትልቁን ተቋም ብንመለከት ዩናይትድ ኔሽን የተባበሩት መንግስታት ድርጅት እንዲመሰረት አንዱ ታርጌት ወይም ኢላማው ወይም ይቅርታ አንዱ እንዲመሰረት ምክንያት የሆነው በጦርነት ምክንያት የመጣ ተቋም ነው። በነገራችን ላይ እንዴት የሚለው ማንሳት ጥሩ ነው። ለምሳሌ አንደኛ ለም ጦርነት ሲፈነዳ ሁላችንም እንደምናውቀው በተለይ በዋናነት አዲስ አለም ስርዓት ከተመሰረተ ከአስራሰባተኛው ሴንቸሪ ጀምሮ አስራስምንተኛው ሴንቸሪ እያለ ከዚ አስራዘጠኛው ሴንቸሪ ላይ ስንገባ አንደኛ ዓለም ጦርነት የፈነዳበት ወይም ዓለም ላይ ገኖ የነበረውን የኦቶማን ኢምፓየር ለማስወገድ ታስቦ ታልሞ ታቅዶ የተሰራ ጦርነት ነው፣ በሰዓቱ ማለት ነው። ከዚም ይሄ በሆነበት ሰዓት እንግዲህ በተለይ የሮዝ ችል ፋሚሊ የሚባለው በዋናነት ይህንን ጦርነት ሰፖርት ሲያደርግ እንደነበርና ሲደግፍ እንደነበረ ከዚህ በፊት ለመናገር ሞክሬ ያለሁኝ ከዚም እንግዲህ የነበረውን አሰላለፍ እናውቃለን። በአንደኛ ዓለም ጦርነት እነ እንግሊዝ እነ ፈረንሳይ በአንድ ሳይድ፣ እነ ጣሊያን በአንድ ሳይድ ተሰልፈው፣ በሌላ ሳይድ ደግሞ እነ ጀርመን እነ ቱርክ እያለ የምንጠራቸው ሀገራት እንዲሁም ኢቨን በአፍሪካም ኢትዮጵያን ብንጠቅስ በዚህኛው ሳይድ በነሪ በተለይ ይህን ልጅ እያሱ የነበሩ በት ዘመን ማለት ነው በሁለት ጎራት ተሰልፈው ውጊያ ነበረ። ያው መጨረሻ ላይ አንደኛ ዓለም ጦርነት የኦቶማን ኢምፓየር ማስወገድ ነበር እያቸዋለሁ ተወገደ። የፓለስቲንያን ግዛት የምትባለዋል በእንግሊዝ ሞግዚትነት እንድትተዳደር ማድረግ ተቻለ ማለት ነው። የእንግሊዝን ሞግዚት በሞግዚትነት እንድታስተዳደር የፈቀዱላት ደግሞ ሮዝ ቻይልድ ፋሚሊዎች ናቸው። ሮዝ ቻይልድ ፋሚሊ ማለት ያው ጁሾች ናቸው። የክርስቶስ ወይም ደግሞ የእግዚአብሔርን ሰው የመሆን የማያምኑ ማለት ነው፣ ሌላ መሲ የሚጠብቁ ማለት ነው። ከዚ ስም ስለማለተው አዲሳችሁ አይሆንም፣ በተለይ ነባር የኖር መርከ ሚዲያ ቤተሰቦች። ስለዚህ አንደኛ ዓለም ጦርነት ሊጠናቀቅ በኋላ ጦርነት ይቁም ተባለ። ስለዚህ በሁለት ጎራ ያሉ አካላትን አሸናፊና ተሸናፊ ብለው የሚሉት እነሱ በቃ መታረቅ አለባችሁ ነው። ቅሉ ለማስታረቅ ሁለቱንም ወደ ጠረጴዛ መጡ። ከመጡ በኋላ እንግዲህ ያው ተቋም ያስፈልጋል ነው ባጭሩ አሁን በሰዓቱ እንግዲህ ሌግ ኦፍ ኔሽን ተመሰረተ ማለት ነው ሌግ ኦፍ ኔሽን እንዲመሰረት መነሻው ምንድነው ዋር ነው ጦርነት ነው አንደኛ ለም ጦርነት ማለት ነው ግን ብዙ ጊዜ የሚነገር ነገር አለ ኢትዮጵያም እንደ ሀገር የተባበሩት መንግስታት እንደ ዝም ሌግ ኦፍ ኔሽን ለመመስረት እንደ አንድ አፍሪካዊት ሀገር ተሳትፋለች ብለን ሁሌ የምንጠራው ነገር አለ ወደ ኮንስፓሬሽን አንገባ ማለት ነው ግን ደግሞ ወደ ኮንስፓሬሽን እንገባ ወደ ሴራው ስንገባ እነኛ አካላት በቀደዱት የሴራ ወጥመድ አላማቸው እነሱ ለኮንትሮሊንግ ሲስተም ነው ተቋሙ ነው የመሰረቱት። በነገራችን ላይ ለሌላ ለምንም ታርጌት አይደለም። ልክ እኛ አሁን እውነት ነው እንደ መስራች ሆነን አቅም እንዳለን ተደርጎ ቢወሰድማ ይሄን ስራችሁ በሰዓቱ የነበሩ መሪዎችን ድናይ ለማረጋ አደረገ አይደለም፣ የሄዱትን ርቀት ማለት ነው። ግን አይደለም የሊግ ኦፍ ኔሽን መስራች ሆነን ጣሊያን ድጋሜ ኢትዮጵያ ውስጥ ወረራ ሲያደርግ ንጉሱ ሄደው በዛ አዳራሽ ሲናገሩ እንደ ሲሳለቁባቸው እንደነበሩ እናውቃለን። መስራችንን ከተባል ድምጻችን እንሰማ ይገባው ነበረ። ግን አይደለም ዓላማው ኮንትሮሊንግ ሲስተም ነበር፣ ነው የዛ ባል ያደርጉናል። በዛ አማካይነት ነው እንደኛ እንደ ኢትዮጵያ። ግን ኢትዮጵያ ብቻ አይደለችም፣ መላው ዓለምን በአንድ ተቋም ስር አድርጎ ኮንትሮል ማድረጊያ ነው። ዓላማው ይሄ ነው። በዛ በነሱ በቀደዱት ቦይ እንዴት እንደምንፈስ ነው እየተነጋገርን ያለ ነው። እና ስለዚህ ጦርነት ታስቦበታል የሚደረግ ነው ነው ይህ ተደረገ። እኔ ከተደረገ በኋላ ከተወሰነ ዓመት በኋላ እንደዚሁም ሁለተኛው የዓለም ጦርነት ፈነዳ። ሁለተኛው የዓለም ጦርነትም እንደዚሁ የተለያዩ ጎራዎች ነበሩ። የዛ ጎራዎች የነበረው ጭፍጭፍ ወይም ጦርነት በተለይ የሶቪየት ሕብረትን ማፍረስ የሚል በእነ አሜሪካ በኩል ታስቦ የነበረው ያው እንግዲህ አሜሪካን የሚዘውሩ የነበሩ በተለይ እንግሊዝ እና አሜሪካን ያው ሮዝስ ቻይልድ ፋሚሊ ነው። ይህን ታውቁታላችሁ። ከዚህ ተሳስተውት የሶቪየት ህብረት በጣም ተቀናቀን ተብለው ወይም ደውላ አሜሪካ እንቅፋት ናት ተብላ የምትታሰብ ሀገር ስለነበረች እሱ መበተንና የሶሻሊዝም የካፒታሊዝም ሊወታ ዓለም መትከል ነበረ። እሱንም ማሳኩት ማለት ነው ዛሬ ላይ ከዛ ከሶቪየት ህብረት አስኳል የምንላት ሩሲያ ስቲል ነው። በወገን ላይ ነው ያለችው የምትዋጋው፣ ከማጋ ነው ድሮ አንድ ጋር ሆነው እንደ ሀገር ተቆጥሮ ከነበሩት ጎረቤቶች ጋ ነው እና ዩክሬን የምንላቸው በዙሪያ ያሉ ብዙ ሀገራት በሩሲያ ዙሪያ ያሉ ማለት ነው እያንዳንዳቸው ሁለተኛ ዓለም ጦርነት ከመከሰቱ በፊት አንድ እንደ ሀገር እንደ አንድ ሆነው ይጠሩበት የነበረ ዘመን ነው እና ስለዚህ መጀመሪያ አንደኛ ዓለም ጦርነትና ሊግ ኦፍ ኔሽን መሰረቱ። በሁለተኛ ዓለም ጦርነት የተባበሩት መንግስታት ድርጅት ተብሎ ተመሰረተ ማለት ነው፣ አውዴት ወይም ከፍ አደረጉት ማለት ነው። የተባበሩት መንግስታት ድርጅትም የተመሰረተው ለሆኑ ግለሰቦች ወይም አዲስ ዓለም ስርዓትን ለሚመሩ አካላት አላማ ነው። አላማ ሌላው ምን ብሎ አጀብ ነው። በነገራችን ላይ ስቲል ነው አፍሪካን የሚያክል አህጉር በተባበሩት መንግስታት ድርጅት ድምጽን በድምጽ የመሻር መብት ስልጣን ወንበር የለውም። ለምን? ተከታይ ነው እንጂ መሪ አይደለም። በቃ አላማው ይሄ ነው። በቃ ታርጌቱ ይሄ ነው። ብዙዎች ተሰማላችሁ፣ ብዙ ጊዜ እዚህ የአፍሪካ ህብረት ላይ የሚደረጉት ስብሰባዎች ጊዜ ተባበሩት መንግስታት ድርጅት ብዙ ጊዜ ኒውዮርክ ላይ የሚደረግበት ጊዜ ተባበሩት መንግስታት ድርጅት ሪፎርም መደረግ አለበት በተለይ ዚምባብዌው መሪ እነ ሙጋቤ ሲያነሱ ተሰማላቸው። ብዙ ጊዜ ሌሎች መሪዎች በተዘዋዋሪ ይናገራሉ እና አፍሪካ ውክልና ሊያገኝ ይገባዋል ይላሉ። ይሄ ጠፍቷቸው አይደለም ሰዎቹ ስለጠፍቷቸው አይደለም ግን ስለማይፈልጉ ነው። ድምፅም በድምጽ የመሻር ስልጣን ያላቸው ሀገራት አምስት ናቸው አይደለም። ምናልባትም እነ ሩሲያ እና እነ ቻይና እንኳ ኢቨን በዛ ውስጥ ከነ ፈረንሳይ ከነ እንግሊዝ ከነ አሜሪካ ጋር ተደምረው እንዲገቡ የተደረጉት ያው ተጽዕኖ መፍጠር የሚችሉ ሀገራት ስለሆኑ እንጃው ዝም ብሎ ለስም እንጂ አሜሪካ እጇን ያላወጣችበት ምንም ነገር ሊጸድቅ አይችልም፣ ሊወድቅ አይችልም። በነገራችን ላይ ይህ የምናውቀው እውነታ ነው። ስለዚህ ጦርነት ማለት ምን ማለት እንደሆነ በደንብ እንድትገነዘቡ ስለፈለግኩ ነው። እና አንደኛ ያለም ጦርነትም ሁለተኛ ያለም ጦርነትም ታስቦ ታልሞ ፐርፐዝሊ እንደተደረጉ በዚህ ጦርነት ብዙዎች ህይወታቸውን ብዙ አድርገዋል። በአንደኛ ያለም ጦርነት በሚሊዮን አልቀዋል። ሁለተኛ ዓለም ጦርነት እነዚህ በሚሊዮኖች ያለቁት ማለት ነው። ግን በዛ ጦርነት ግን የሚገርመው ነገር በተለይ አስራ ዘጠነኛው ሴንቸር ላይ ሮዝስ ቻይልድ ፋሚሊ የዓለምን ግማሽ ሀብት ተቆጣጥሮ እንደነበረ በሰዓቱ የወጡ መረጃዎች አመላክቱ ነበረ። ይህንን ሀብት ያገኘው ከየት ነው? ከጦርነት ነው። በጦር መሳሪያ በመሸጥና ለሀገራት ብድር በመስጠት ከዛ በብድሩ አማካኝነት ሀገራትን የማስገበር ነው። ይሄ ዘመናዊ ግብር ዘመናዊ ባህርነት የሚባለው ማለት ነው። በእነዚህ አይነት መልኩ እያደረጉ ዓለምን ገበር ያደርጋሉ። በዚህ ነው ዚያር ሲስተማቲካል ነው ዓለምን እየመሩ ያሉት ነገራችን ላይ እና እኛ የሌጎ ኦፍ ኔሽን መስላችንን እያልን እና ጭብጭብ እንችላለን፣ ግን በሌጎ ኦፍ ኔሽን ላይ ገብተን ድምጻችን ይሰማሉ ወይም ጥያቄው ያቸው ለዚህ ነው። የሩቅ ጊዜ ታሪኩን ብናነሳ የቅርብ ጊዜ ታሪካችንን ብናነሳ የተባበሩት መንግስት አግዶች ሳይሆንም ምንም የሚፈይድልን ነገር የለም እኛ ላይ ጫና ከማድረግ ውጭ እንግዲህ የተባበሩት መንግስታት ድርጅት እንዳንድ አነሳሁት እንጂ በተባበሩት መንግስታት ድርጅት ስር ያሉ በጣም ብዙ ብራንቾች አሉት፣ ብዙ ተቋማት ማለት ነው። ይህንን ብቻ ጠቀስኩ እንጂ ሌሎች ይሄ በመንግስታት ደረጃ ሀገራትን በአንድ ሴንትራላይዝድ አድርጎ ለምን አዲስ ያለም ስርአት በባህሪው አንድ ስርአተ መንግስት ለመስረት ነው የሚፈለገው። ሴንትራላይዝድ የሆነ ስርአተ መንግስት ነው። የስርአተ መንግስት በነገራችን ላይ የተባበሩት መንግስታት ድርጅት ተቋም ውስጥ ራሱን የቻለ የኢሉሚናቲዎች የሴክሬት ሶሳይቲ የአምልኮ ቦታ፣ የሜዲቴሽን ቦታ፣ የማኒፌስቴሽን ቦታ ለብቻ እንዳለ ታውቃላችሁ? ማታውቃላችሁ? ከዛ ጀምራችሁ አውቁ ለማለት ነው። የሀገራት መንግስታት ተቋም ነው ከተባለ የአምልኮ ስርዓት እዛ ምን ሊሰራ ገባ? አለም የምትመራው በሴኩላሪዝም ነው ከተባለ እንደ አይነት ሰይጣን ያሰራል ምን ሊሰራ አለ እዛ ግን እውነታው እንደዛ አይደለም። ምናልባት ቀጣይ አስተምጣቸው ይችላሉ በእናንተ ቪዲዮዎችን እዛ ቦታ ላይ አምልኮ እንደሚደረግ፣ ሰይጣናዊ ማኒፌስቴሽን እንደሚካሄድ ማለት ነው። ስለዚህ በዚህ ደረጃ ነው አለም የሚመረው። እኛ በየዋህነት በቅንነት ነገሮችን ዲቴል ላናይ እንችላለን። ያው ነጮችን የማድረግ ነጭ የሚሰራው የነካው ሁሉ የተባረከ እስከሚመስል ድረስ ምን እናደርጋቸው ብዙ ነገሮች አሉና ቁም ሆነን ካሰብናቸው ግን እነሱ ለእኛ ወጥመድ እንጂ መቼ መፍትሄ ይዘው አይመጡም። እና እንደዛ ባይሆን ነውማ አሁን የሆነውን አንሆንም ነበረ። እንደ ሀገርም እንደ ሀውርም እንደ አለምም ማለት ነው። ለእኛ አይተኙ በተደጋጋሚ ሁሌም አነሳው ሀሳብ ነው። እና ጦርነት ማለት እነሱ ህይወት ነው፣ በላን ሀገር ህይወታቸው ነው። አያቆሙትም። አለም እስከሚያልፍ ራሱ ባለቤቱ ክርስቶስ ተገልጦ ይሄን አለም ካለመኖር ወደ መኖር እንዳመጣው ሁሉ ከመኖር ወደ አለመኖር እስከሚመልሰው ድረስ ይህ ክስተት ይቀጥላል ማለት ነው። ዳብሎስ ባለበት ሰላም የለም። በቃ እዚ ይህንን እውነታ መገንዘብ ነው። ወንድማችን ወንድማችን አቤል ያነሳው ሀሳብ ላይ የተወሰነ ለመጨመር ስለፈለኩ ነው እና ሞር ታንጅብል በሆነ መልኩ መረጃ ላይ መሰረት ያደረገ ንግግር እንዲኖረ ስለፈለኩ ነው እና ጦርነትንም ሁለተኛ ሁለተኛንም ጦርነትንም እየጠቀስኩ የማሳት የሞከርኩት በተጨማሪም ሌሎች ከተባበሩት መንግስታት ድርጅት ውጭ የሆኑ ተቋማት በጣም የፋይናንስ ተቋማትን ማንሳት እንችላለን፣ የትምህርት ተቋማትን ማንሳት እንችላለን። በዚ በተባበሩት መንግስታት ድርጅት ስር ያሉ ብሎ ብዙ ሰብኣዊ መብት ድርጅት ተቋማት ምንላቸው ስሙ ነው እንጂ ውስጣቸውን ስከፍቷቸው በሴራ የተሞሉ በስለላ የሲአይኤ ኤጀንቶች ሆነው የምታገኙ የሞሳድ ኤጀንት ሆኖቸው ሆነው የምታገኟቸው እንደዛ ናቸው እና ለሀገራት ታስበው የሚሰሩት ነገር የለም። ለእኛ እርዳታ ቢሰጡም የሆነ ነገር ቢያደርጉም እንኳን ራሱ እነሱ ላይ ዲፔንዳንት እንድንሆን፣ ጥገኛ እንድንሆን ከማድረግ ውጭ ራሳችን ችለን መለወጥ የምንችልበትን መንገድ አያሳዩንም። የማንኛውም ዘርፍ ማለት ነው። ትምህርትም እነሱ ናቸው ከዛ ድረስ በትን ያስተማሩ የቀረጹን፣ በንጉሱ ጊዜ ማለት ነው። አዲስ አበባ ዩኒቨርሲቲ ቤተመንግስት ናቸውን ትተው በትምህርት ነው ብለው ካሉ በኋላ መምህሮቹ ከውጭ ነው ናቸው መጥተው የኢትዮጵያን ሀገር በቀል አይደለም የሚያስተማሩት? የነሱን ነው የጫኑብን። ሰው የመጣው ከዝንጀሮ ነው። ለስንት ሺህ ዘመን የሰው ልጅ መነሻ ከአዳም ነው ተብሎ ስትናገር የነበረችው ቤተ ክርስቲያን ወይም ደግሞ ሀገር መጥተው ሰው ከዝንጀሮ ነው የመጣው ይህን ትምህርት ነው ትምህርት ብለው ነው ይህ ያስተማሩን። እንዲህ አይነት ትምህርት ማለት ነው ከእግዚአብሔር ጋር የማጣላት፣ ከእግዚአብሔር ጋር ተጣብቆ የሚኖረውን ህዝብ ከእግዚአብሔር መለየት እንዴት እንደሚቻል ሲሰሩ የነበሩት እንደ እንዳይን ነገሮችን ስናነሳ ሰውን ከሃይማኖት ከእምነት እንዴት እያስወጡት እንደሆነ፣ ይሄ ሶሻል ኢንጂነሪንግ የማህበራዊ ምህንድስና ላይ እንዴት እያፈራረሱት እንደሆነ አሁን የምታዩዋቸው ነገሮች አሉ። በተለያየ ማህበራዊ ሚዲያ ላይ በቲክቶኩ በዩቲዩቡ ብዙ ጊዜ ሰዎች አደባባይ ላይ ወጥተው ይሄ በእኛ ባህል በእኛ እምነት ያሳፍራሉ ተብሎ የምንላቸው ነገሮች ለነሱ ምንም አይደሉም። ለምን ሶሻል ኢንጂነር እንድተደረጉ ስለሆኑ ብሬንዎሽ ስለሆኑ በቤት ውስጥ የሚደረጉ ነውር የሚያሳፍሩ የሚባሉ ነገሮች አሁን አደባባይ ላይ ዛሬ ኢንተርቴንመንት መዝናኛ ናቸው። ዛሬ ሀጢያት መዝናኛ የሆነበት ዘመን ላይ ደርሰናል፣ ነው አጭሩ። ያ እንዴት ሆነ ከተባለ እነሱ የሰሩልን ቦይ በዛ እንዴት እየፈሰስን እንደሆነ ነው ብዙ ሰው ደግሞ በዛ ቦይ ወትሰራት ቦይ እየፈሰሰ እንደሆነ ደግሞ አለማውቁ እሱ ያሳዝናል። ዘመናዊ ትምህርት ኢቨን በራሱ ያመጣብን ጣጣ ምን ያክል እንደሆነ አሁን እየሆንላለው ነገር እርስ በርሳችን እንዲህ ለምን እንደሆነ ብለን ብንባላበት ክስተት ከየት የመጣ ነው ካለን ያ ነው ታርጌቱ፣ አላማው ያ ነው። በቃ በእምነት ዙሪያ ብትሉት፣ በባህል ብትሉት፣ በእሴታችን ብትሉት ሁሉንም ቀስ በቀስ በጊዜ ሂደት እያፈራረሱ ነው ያሉት። አሁን አሁን ላይ ሀገራችን ላይ የምታዩት ነገር ነው። ብዙ ነገሮች ቦታ የላቸውም። ዋጋ የላቸውም። ሃይማኖት ማይከበርበት ትልቅ ሰው የማይከበርበት የኛ የሆነ ነገር እየተናቀ የመጣበት ዝቅ ዝቅ እየተደረገ የመጣበት ሽምግልና የረከሰበት፣ ጋብቻችን ሃይማኖታችንን ምን ያክል ርቀት ሄደን ለማርከስ በማወቅ መሳል እነህ ከየት ይመጡ ከተባሉ በጣም ረጅም ነው እንትናቸው። እኔ ከጦርነት ጋር በተገናኘ ያነሳውን ወንድማችን አቤል ያገኘውን ጥናት መነሻ አድርጎ ያነሳውን ስለ ጦርነት አነሳውን እንጂ ይህንን መነሻ አድርገን ብዙ ነገሮች እናንሳ ብንል በብዙ ጓዳ ውስጥ ብንገባ መዘዙ ብዙ ነው፣ ይሰሩብን ነገር ማለት ነው። ስለዚህ ከኛ ምን ይጠበቃል ነው የሚጠቅም፣ በቀው ምንድነው ሀገር በቀል የሆነ ነገር ላይ ጥረት ማድረግ ነው። ይሄ ደግሞ አክቹዋሊ ያው መንግስት አይሆንም፣ ፖሊሲ ያስፈልጋል። እንደ ሀገር፣ እንደ መንግስት፣ አንድ መንግስት ሀገር በቀል የሆነ ነገር ላይ ፎከስ አድርጎ መስራት ሰው የውጭ የሆነውን ነገር ማስቀረት። ይሄን ለማድረግ ግን መጀመሪያ አንድነት፣ የራሳችንን እርስ በርስ መተባበር ሲኖር ያ ነገር ማምጣት ይቻላል የሚል ሲናሪዮ ነው ያለኝ። ግን ደግሞ ይሄን ስናደርግ እነሱ ዝም ብሎ ይመለከቱን አለኝ? አይመለከቱንም ለምን አሁን ላይ እነሱ ስራቸውን የሚሰሩላቸው ተቋም መስርተዋል። የተባበሩት መንግስታት ድርጅት፣ አለም ባንክ፣ አይኤምኤፍ፣ የሰብአዊ መብት ተቋማት የምንላቸው ደብሊውኤችኦ የምንላቸው ለእኚህ ተቋማት የእነሱን ስራ የሚሰሩ ናቸው። በቃ አሁን ላይ እነሱ ስራቸውን ጨርሰዋል። ተቋሞቻቸው በቀጥታ የእነሱን ስራ ይሰራሉ። ሲስተም ዘርግተዋል። ሲስተሙ በራሳቸው በራሱ ጊዜ የሚሰራው ማለት አንድ ሰው ለምሳሌ ስልኩን ከፍቶ ዳታ ሳያበራ ኢንተርኔት ይጠቀማለሁ ቢል አይችልም። እንግዲህ ለምሳሌ ነው። ግድታማ ማብራት አለበት ካላበራ አክሰስ ማግኘት አይችልም ማለት ነው። የሷ አሁን ያ ነው ያለው ሲስተም ማለት ነው። እነሱ ሲስተሙን ዘርግተውታል። በዛ ሲስተም ትፈሳለህ፣ እንፈሳለን ማለት ነው። ግን ምን አይነት አፈሳሰስ ነው እየፈሰስ ያለ ነው? እንዲያቀው መንቃት ያስፈልጋል፣ ለማለት ያክል ነው እኔ ነኝ ብለን ቆይታ ያለው ይችላል። እናወራው አያልቅም፣ በየጊዜው እየመጣ እንደዚህ ነው ያገራለን፣ እንጫወታለን በድጋሚ እንደዚሁ ደግሞ በሌሎች ሀሳቦች እስከምንገናኝ በከም ሁኔታ እንዲሆንላችሁ እመኛለሁ። በተለይ ይሄንን ጉዳይ በተመለከተ እንደዚሁ ቀጣይ ወይም ነገ ተነጎዳ ማስደምጣችሁ በተለይ ከዚህ ከእምነት ስርዓት ጋር በተመለከተ የሰው ልጅ ምን ያክል ከእግዚአብሔራዊ መንገድ እንደራቀ የሚያሳየን የነኝህ ሰዎች የስራ ውጤት በሰሩ ሲስተም አማካኝነት ብዙዎች ስተው ምን አይነት ሁኔታ ላይ እንደደረሱ የሚያሳዩ ሙቪዎችን እየመጥቼ እንማማራለን፣ እንነጋገራለን። ዛሬ ግን ይቆያል።